ጥራይ ስልን ክቡራን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን ተዘጋጅቶ የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ዲያቆም ላል ማስራት ነኝ። አብራችሁን ቆዩ። የጻድቁ አቡነ ገብረ መንፈስ ቅዱስ የእረፍት መታሰቢያ በዓል በስማቸው በታነጹ አብያተ ክርስቲያን በድምቀት ተከብሮ ውሏል። ባልደረባችን ሙሉቀን ሀሰን በበዓሉ አከባበር ዙሪያ ያዘጋጀችውን ዘገባ ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት መጋቢት አምስት ቀን በየዓመቱ በድምቀት ይከበራል። በዘንድሮ ዓመትም የኢትዮጵያ ኦርቶዶክስ እምነት ተከታዮች ባሉባቸው የዓለም ክፍላት ሁሉ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ተከብሮ ውሏል። ጻድቁ አባታችን በአገራችን ኢትዮጵያ ከሁለት መቶ አመታት በላይ የእግዚአብሔርን ወንጌል በማስተማርና ለምእመኑ በመጸለይ ቆይተዋል። በተለይም የጻድቁ የቃል ኪዳን ስፍራ በሆኑት በምድረ ከብድና በዝቋላ አቦ በዓለ ዕረፍታቸው በድምቀት መከበሩን ስንክሳርና ሊቃውንት ይመሰክራሉ። በዚህ ዕለት የጻድቁ አባታችን በዓል የሚከበርበት ምክንያት ዕረፍታቸው ስለሆነ ነው። ጻድቁ አባታችን በኢትዮጵያ ውስጥ ለ262 ዓመት ያክል በገድል በትሩፋት ለኢትዮጵያ ለሕዝቧ በመጸለይ ወንጌል በማስተማር አሳልፈዋል። ከዚህ የተነሳ በዚህኛው ዕለት ጻድቁ አባታችን የእረፍታቸው መታሰቢያ ከዚህ ከሚያልፈው ዓለም ወደ ዘላለማዊ ዓለም የተላለፉበት ያረፉበት ዕለት ነው። የቅዱሳን ዕረፍታቸው ከዚህ ከክፉ ዓለም ተለይቶ ወደ ዘላለማዊ ህይወት መግቢያቸው ስለሆነ ስለዚህ ዕረፍታቸው ነው ማለት ነው እና በዓሉ የሚከበርበት ዓላማ ይሄ ነው። የጻድቁ የቃል ኪዳን ቦታ ያው ዝቋላ ደብረ መንክራት አቡነ ገብረ መንፈስ ቅዱስ ገዳም ና ደግሞ የረፍታቸው መታሰቢያ የሚደረገው በምድረ ከብድ የጻድቁ ገብረ መንፈስ ቅዱስ ገዳም ላይ ነው። ያኛው ቦታ፣ እነዚህ ሁለት ቦታዎች ለጻድቁ የቃል ኪዳን ቦታዎች ናቸው። ስለዚህ በዓሉ የምናከብረው የጻድቁ ረፍታቸው ስለሆነ ነው። ለአባታችን የተሰጠውን ቃል ኪዳን እያሰብን የበረከት ስራን በዚህ በጾም ወቅት መስራት ይጠበቅብናል ያሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የትንሣኤ ማተሚያ ድርጅት የእርማት ክፍል አገልጋይ ቀሲስ ቃለ ጽድቅ ሲሆኑ፣ የቻለ ሰው በሁለቱ ገዳማት ተገኝቶ የበረከቱ ተካፋይ ቢሆን መልካም ነው ያሉ ሲሆን፣ ያልቻልን ሰዎች ደግሞ አቅራቢያችን ባሉ ገዳማትና አድባራት ተገኝተን የበረከቱ ተካፋይ መሆን ይጠበቅብናል ሲሉ መልእክታቸውን አስተላልፈዋል። ነገር ምንድን ነው፣ በእረፍታቸው ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ለጻድቁ ተገልጦላቸው ስምህን የጠራ መታሰቢያህን ያደረገ እኔ ኃጢአቱን ይቅር ይለዋለሁ ባይረሳትን አሻግረዋለሁ መንግሥተ ሰማያት አኖረዋለሁ የሚል ቃል ኪዳን ሰጥቷቸዋል። ስለዚህ ብዙ ክርስቲያኖች ኢትዮጵያን ክርስቲያኖች ወደ እነዚህ ሁለት ገዳማት ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳምና ወደ ምድረ ከብድ በጣም ብዙ ክርስቲያኖች ይሰበሰባሉ። በዚህ ዕለት የሚሰበሰቡበት ዋናው ምክንያት ምንድ ነው? እነዚህ ቦታዎች የቃል ኪዳን ቦታዎች ናቸው። ሁለተኛው ደግሞ ስሜን የጠራ መታሰብ ይህን ያደረገ ኃጢአቱን ይቅርለዋለሁ፣ መንግስት ሰማያትን አወርሰዋለሁ የሚል ለጻድቁ እግዚአብሔር የገባው ኪዳን ስላለ በዚህ ምክንያት ያከብራሉ። ስለዚህ የሚከበርበት ምእመናን የሚሰበሰብበት ዋናው ዓላማ ይሄ ነው። እንግዲህ ይህንን በዓል ስናከብር ምእመናን ሊያደርጉ የሚገባው የቻለ ሰው በእነዚህ በሁለት ገዳማት፣ በትልቆቹ ገዳማት ይገኛል። ያልቻለ ደግሞ በየአካባቢው የጻድቁ አባታችን ስማቸው የሚጠራበት መታሰቢያ ቤተ መቅደስ ሳለ በዚያ ያከብራሉ። ወይም ደግሞ ጊዜው አብይ ጾም ስለሆነ ከዚህ የተነሳ በአብይ ጾም ብዙውን ጊዜ ሙሉውን ሰዓት ማለት ይቻላል 24 ሰዓት ስብሐተ እግዚአብሔር ስለሚነገር ምህላ ስላለ ቅዳሴ ስላለ ምእመናን ይህንን በዓል የጻድቁን ረዴትና በረከት ከእግዚአብሔር የሰጣቸውን ቃል ኪዳን እያሰቡ ባሉበት ደብር ሆነው እግዚአብሔርን ያከብራሉ። በጻድቁ ስም ይማጸናሉ፣ መታሰቢያቸውን ያደርጋሉ። ለተራበሰው ያበላሉ፣ ለተጠማ ያጠጣሉ፣ ለታረዘ ያለብሳሉ። የጻድቁ በረከት ከነሱ ጋር እንዲሆን እግዚአብሔር በጻድቁ ስም እየተማጸኑ ያከብሩታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ጉባኤ በመጪው ሚያዚያ ለሚያከናውነው ሀገር አቀፍ ጉባኤ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ ታወቀ። መምህር መዝገቡ ጌታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ጉባኤ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አህጉረ ስብከት ያሉ ሊቃውንትን ሰብስቦ ከሚያዝያ 20 እስከ ሚያዝያ 22 ቀን 2017 ዓ.ም ድረስ ወሳኝ በሆኑ የቅድስት ቤተ ክርስቲያን ጉዳዮች ላይ ለመወያየት ዝግጅቱን ከጀመረ ቆይቷል። ስለ ጉባኤው ስያሜና ለምን እንደታሰበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሊቃውንት ጉባኤ ዋና ጸሐፊ መጋቤ ምስጢር ፍሬ ስብሐት ገዜ ይህን ነገሩ። ሊቃውንት ጉባኤ ጉባኤ ለማዘጋጀት ያሰበውን መናገር ያስፈልጋልና የመጀመሪያው ጉባኤ ለማዘጋጀት ያስፈልገው ዛሬ ያለንበት ዘመንና የትውልዱ ጥያቄ፣ ቤተክርስቲያን ደግሞ ያለችበት ችግር ለሁሉም ግልጹ ነው የሚታወቅ ነውና ከዚህ አንጻር ነው ከዚህ አንጻር ከብዙ ዘመናት በፊት አባቶቻችን ሶስት መቶ አስራ ስምንት ሊቃውንት አሁን ቀደም በምን እንደወሰኑ ቤተክርስቲያና እንደታደጉ በሃይማኖታዊ ጉዳይ ቤተክርስቲያንን ታድገው እንደነበሩ ይታወቃልና ከዚህ አንጻር ለአሁኑ ትውልድ ምን ማድረግ ይቻላል? ስለዚህ ለዚህ ደግሞ መፍትሄ የሚሰጡት ሊቃውንቱ ናቸው በማለት በሰለስቱ ምዕት ስም ለንበለም በማዘከር ዚክነ ኒቅያ በሚል የጉባኤው ስም በመሰየም ነው ጉባኤው እንዲደረግ የታሰበ እዚያ ጀምሮ ነው እንግዲህ ጉባኤው በቀጣይ ቅዱስ ሲኖዶስ ሊቃውንቱ ጉባኤ ተነጋግሮ ተወያይቶ ወደ ቅዱስ ሲኖዶስ አቅርቦ ቅዱስ ሲኖዶስ ደግሞ ጉባኤው እንዲካሄድ አምኖበት ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ተጽፎ በዚያ ጸድቆ ጉባኤው እንድናዘጋጅ ፍቃድ ተሰጥቶን በእንቅስቃሴ ላይ እንገኛለን። ቀድሞ የተቀጠረውን የጉባኤ ቀን ለምን መቀየር እንዳስፈለገም ጨምረው እንዲህ ሲሉ መጋቤ ምስጢር ፍሬስብሐት ነገሩ። ከአሁን ቀደም እንደተነገረው ጥር ሃያ ስድስት ጀምሮ እንዲካሄድ ታስቦ ነበር። እዛ የተለያዩ ሀሳቦች ከልዩ ልዩ ሀገረ ስብከትም በጥር ሃይማኖታዊ በዓል የሚካሄዱበት እንደገና ደግሞ አባቶች የማይገኙበት ሁሉም ወደየ በዓላቱን ለማክበር የሚሄዱበት ጊዜ በመሆኑ ከርክበ ካህናት በፊት ከቅዱስ ሲኖዶስ ርክበ ካህናት በፊት ቢደረግ ሊቃውንቱ ተወያይተው የሚሰጡት ግብዓት ለቅዱስ ሲኖዶስ የሚቀርብ ስለሆነ ከሚያዝያ 20 እስከ 22 ለተከታታይ ሶስት ቀናት ቢደረግ በሚል ውይይት ተደርጎ ከሚያዝያ 20 እስከ 2 22 ለተከታታይ ሶስት ቀናት የሚደረግ ይሆናል። ጉባኤው እስካሁን ድረስ ምንምን እንደሰራም ጨምረው ይህንን ብለዋል። ስራዎቹ በሰፊው ሲሰሩ ቆይተዋል። የመጀመሪያው ስራችን ይህን ታላቅ ጉባኤ ነው። ታሪካዊ ጉባኤ ነው። እስካሁን ተደርጎ የማይታወቅ ጉባኤ ነው። በጣም ታዋቂ መምህራንና ሰፊ ጉባኤ ያሉ ያላቸው ሊቃውንት የሚመጡበት አይናማ ሊቃውንት የሚሳተፉበት ስለሆነ ኮሚቴ ያመቻች ኮሚቴ ማቋቋም አስፈልጓልና ልዩ ልዩ ኮሚቴ ተቋቁሟል። ለምሳሌ ስፖንሰር አፈላላጊ፣ ድጋፍ አፈላላጊ ኮሚቴ ተቋቁሟል። ሌላ ደግሞ የዝግጅት የተሳታፊ ሊቃውንቱ የት ሀገረ ስብከት ነው አይናማ ሊቃውንት ያሉበት በማለት ሊቃውንቱ ለይቶ የሚያቀርብ የተሳታፊ ልየታ ኮሚቴ ተቋቁሟል። የመድረክ ዝግጅት ኮሚቴ ተቋቁሟል። የመስተንግዶ ኮሚቴ ተቋቁሟል። ይሄ ኮሚቴ እያንዳንዱ ስራውን እየሰራ ይገኛል። ከኮሚቴው መካከል ለምሳሌ የተሳታፊ ልየታ ኮሚቴ የምንለው ሊቃውንቱን በሚገባ በአራት መንገድ አመቻችቶ ሊቃውንቱን በጉባኤው ላይ የሚሳተፉትን ሊቃውንት መርጧል። ለምሳሌ ሁሉም መስፈርት አውጥቶ መመልመያ መስፈርት አውጥቶ በሁሉም አይገር በአምሳ አራቱም አህጉረ ስብከት አገረ ስብከቶች መልምለው የሚልኳቸው 159 ሊቃውንት በአገረ ስብከቱ ተመልምለው የሚመጡ 159 ሊቃውንት ተመልምለዋል። ሁለተኛ ጉባኤው ተወያይቶ ጥንቃቄ የሚጠይቅ በመሆኑ ጉባኤ አስፍተው ወንበር ዘርግተው አሁን እያስተማሩ ያሉ ተጠያቂ የሆኑ ከታች እስከ ላይ ድረስ ያሉትን መርጦ ለማምጣት 69 ሊቃውንት በጉባኤው ቀጥታ እንዲመለመሉ ተደርጓል። ሌላው መንፈሳዊያን ኮሌጆች፣ መንፈሳዊያን ኮሌጆች የቤተ ክርስቲያናችን ልዩ ልዩ መንፈሳዊያን ኮሌጆች አሉ፣ ዘጠኝ ኮሌጆች አሉ። በዘጠኝ ኮሌጆች ደግሞ 36 መምህራን የኮሌጁ መምህራን እንዲመጡ ይሄ ተመልምሎ በአጠቃላይ 318 ሊቃውንት ተመልምሎ ወረቀት ደብዳቤ እያስተላለፍን ጥሪ እያደረግን እንገኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ለጉባኤው ችግር ይሆናሉ ያሉትን ገልጸው ለጉባኤው መሳካትም መላው ኦርቶዶክሳውያን በሚያስፈልገው ድጋፍ እንዲያደርጉላቸው መልእክታቸውን አስተላልፈዋል። ጉባኤው እስካሁን ድረስ እንግዲህ ቀረብ እያለ ሲመጣ ነው እየተገለጠ የሚሄድ ግን በዋናኛነት ችግር ብለን የምንጠራው ነው አሁን እነዚህ ሊቃውንት ምንም ነገር ከክፍለ ሀገር ነው የሚመጡ። አሁን ያለውን የጊዜ ሁኔታ ሁላችንም እናውቀዋለን። በመኪና እንደ ልብ መንጣት የማይቻልበት ነው። በአውሮፕላን ነው አብዛኛዎቹ የሚመጡት። አብዛኛው ሀገረ ስብከት ትሩቅ ነው ያላቸው። ሲመጡ ደግሞ እንደዚህ ከተማ የለመዱ በከተማ እንደ ልብ ተንቀሳቅሰው ጉባኤውን ሊያካሄዱ የማይችሉ ሊቃውንት ናቸው ያሉ እና እነሱን ምቹ አመቻችቶ ምቹ ነገር ፈልጎ ለማካሄድ ምእመናን ድጋፍ ቢያደርጉ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያለውን የመነሻ ድጋፍ አድርጎልን እንቅስቃሴ እያደረግን ነው ያለ። በተጨማሪ ግን ሊቃውንቱ መጥተው አዝነው እንዳይሄዱ ተደስተው እንዲሄዱ፣ ለምንፈልገውም ግባት እንዲሰጡን ምእመናን ድጋፍ እንዲያደርጉልን፣ በሁሉም በተቻለ መጠን በምክርም በሀሳብም በገንዘብም ድጋፍ እንዲያደርጉልን ጥሪ እንዲደረግልን እንፈልጋለን። ዜናዎቻችን ይህን ይመስሉ ነበር አብራችሁን ስለቆያችሁን እናመሰግናለን ዜናውን ያቀረብኩላችሁ ዲያቆን ላለም አስራት ነኝ ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ብራ ክብሮች ጋር እንድትቆዩ ጋብዛለሁ ጤና